እኔ በእህቴ ሩታ ከመጣ ከዚህም በላይ እስከ ማሳሰር ደረጃ ሁላ ሊሄድ ይችላል። አንተ ብቻ አይደለም በአንተ ዙሪያ ያላችሁ አንተም ብሩኬ ሁላችሁም እስከ ማሳሰር ደረጃ አሳስረሃለሁ። የሰው ትዳር እኮ ነው እያፈረስክ ያለኸው። በትዳር ላይ ሌላ ትዳር ነው እንዲደረብ እያደረክ ያለኸው። ስለዚህ ይሄ ማድረግ በህግ ሊያስጠይቅ እንደሚችል ታውቃለህ። አንተ ትንሽ ልጅ አይደለም፣ ስለ ህግ በደንብ ታውቃለህ ብዬ አስባለሁ። ታውቃለህ። ስለዚህ በትዳር ላይ ደግሞ ሌላ ትዳር መደረብ ምን ያህል ዋጋ ላይ ያስከፍል እንደሚችል ታውቃለህ። እያደረክ ያለኸው ደግሞ አቤላ ያንን ነገር ነው። አንተ እያደረክ ያለኸው፣ ሩታ ተለያይቶ አንተ ሄርሜላ ና ላውራ ትፍቀዳ። እኔም ላውራ ይኸውልህ፣ እንደዚህ ስላደረግኩ ሰውን አብርሃም ከሰው ጋር ስላስተዋወቁት የሚያስረኝ ህግ ካለ ይሰረኝ። ነው የምትታሰሩ፣ በደንብ ነው። አንተ ብቻ አይደለህም፣ አንተ ብቻ ብሩኬንም፣ አንተንም ሁለታችሁንም ህግ ደረጃ ድረስ ነው። የሰው ትዳር እኮ ነው እየበተነ ያለው። በትዳር ላይ እኮ ሌላ ትዳር ነው እየደረበ ያለው። እዩ፣ በደንብ ነው የሚያስደርሰው። ከዚህ በላይ ከዚህ በላይ ሊያስጠጣም ይችል ነገር ቢኖር እራሱ ከዛ በላይ ልንገላታ። እኔ በእህቴ ሩታ ጉዳይ ማለት ነው፣ አይደለም ስራ ፈትቼ ምንም አድርጌ ልንገላታ። እሷ እየተሰቃየችው ያለችው ስቃይ እናንተ እያያችሁ አይደለም። እናንተ የሚታያችሁ እዛጋ አብርሃም እየሆነ ያለው ነገር፣ ሩታ ቤት ላይ ሆና የምትሰቃየውን ስቃይ እናንተ አላያችሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነን። ቆይታ ምናምን እንዴት ነበር? እኛጋ በጣም አሪፍ ነው፣ እግዚአብሔር የተመሰገነን። ሰላም ባችሁ። ሰላም ቤተሰብ፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ዝዝት ይበልልን። እኛ ምርጥ ቤተሰብ

በያላችሁ በት፣ ሰላማችሁ ይዛለን ያው ዛሬ በአንድ ቪዲዮ ወደ እናንተ መተናል። ሰሞኑ እየተፈጠረ ያለውን ነገር እያያችሁ ነው ብዬ አስባለሁ እና በዛ ዙሪያ ላይ አንዳንድ ነገሮችን ማድረግ ስለፈለግን ዛሬ ስለሱ ቪዲዮች አንዳንድ ነገር እንበላችሁ እና ዛሬ አቤልን ልናገኘው ነው። በጣም ብዙ ጊዜ ፈልገ ነው ምንም ልናገኘ አልቻለም፣ ሊገኝልን አልቻለም። እኛን ነግረናችሁ ነበር ከዚህ በፊት እና ዛሬ በጓደኛው በኩል እሱን ለማግኘት ችለናል ማለት ነው እና ከጓደኛው ጋር አብረው ወደዚህ እየመጡ ነው ስ ያንን ነገር እና ቤተሰባው እዩን እንዲያገናኘን ስንት ጊዜ ቴክስተንም ጽፈልንለታል። ልናገኙ አልቻልም፣ ስንደውልም ልናገኙ አልቻልም። አሁን እንግዲህ በእዩ አማካኝነት ልናገኙ ችለናል። እስኪ እንጠብቃለን። እየመጣው ነው ብለውናል እና ምንድን ነው ቤተሰብ በጣም አናዱናል፣ ከሚገባ በላይ ማለት ነው። ምክንያቱም አሁን እኛ ውሳኔ ነው እየወሰንበት ያለ ነው እና የበቀደምም ስለ ክብር ምን እያለ እያወራ የነበረው ራሱ ነው ስለዚህ እርምጃ እንወስዳለን አሁን ምንም ነገር ቢለን አንሰማውም በቃ ምክንያቱም በጣም ነው የተናጀንበት ቤተሰብ ሙሉ ያዘነበት ለምን ቢባል እያደረጉት ያሉት ነገር እዛ ጋር ጭራሽ ነጭ በነጭ ላ ለብሰው የቀረቡት ማለት ነው ልክ በቃ ሰርገኛ ነው የሚመስሉት አምሳኬ ሚያከብሩም አይመስሉም ሲጀመር ምን አገባቸው በዚህ ልክ እነሱ ትላንትና በእጇ አብልተው ሩታ እንደዛ በእንክብካቤ እህቴ ወንድሜ እያሉ የነበሩት ዛሬ ትዳር ለማፍረስ ጎንበስ ቀና ደፋ የሚሉበት ምክንያት ምን እንደሆነ አልገባንም። ስለዚህ አሁን እንጠይቃቸዋለን ምን እንደሆነ እስኪ ምናየው ይሆናል የምትለው ነገር እስኪ ያው እነሱ ሲመጡ ደግሞ የበለጠ አብረን የምንሰማው ነገር ይሆናል። በርግጥ ቤተሰብ ብቻ አይደለም፣ በቃ ሁሉንም የሚያማከለ በጣም በጣም በጣም በጣም ሁላችንም የሚያበሳጨ ነገር ነው። በሳታ አቤል እያደረገ ያለው ለእናንተ መናገር አይጠበቅብንም። ያው እያያችሁት ስለሆነ ማለት ነው እና ትላንት ራሱ ለዛ ዝግጅት መዘጋጀቱ ዋነኛው አስተዋጽኦ እያደረገ ያለው እሱ ነው። ከዛም በፊት ብሎት ነበር የሆነ ነገር አዘጋጅተን ምናምን ፍቅሬሽን ትገርጭለታለሽ ምናምን ብሎ እየነገራት ነበረ እና ለዚህ ሁሉ ሴራ ተባባሪው አቤል ነው እና የሩታንም የአብርሃምንም ትዳር እንዲፈርስ እያደረገ ያለው እሱ ነው። በመሃላቸው እየገባ ሄርሜላን እየገፋፋት፣ ሄርሜላን እየደገፋት አይዞሽ፣ በርቺ፣ ከጎንሽ ነን እያላት አብርሃም እና ሩታ እንዲለያዩ እያደረገ ያለው እሱ ነው። በእርግጠኝነት ነግራችሁ ፋሚሊዎች። ስለዚህ ዛሬ እሱ ይመጣል ያለውን ነገር ከሱ ጋር አውርተን እንትን የምንላችሁ ይሆናል፣ እናንተ ያው የምታዩት ነገር ይሆናል እና ምክንያቱም ምንድን ነው ይቅርታ ራሱ አላደርግም ያለችበት ምክንያት ይህንን ነው ስለምታውቅ ስላልቆረጠለት ወደፊት የሚመጣበትን ነገር ስላወቀች ነው የሁሉንም ሀሳብ ስላወቀች ነው ይቅርታ አላደርግም ያለችው። ብትልም ደግሞ አይገርምም፣ ምክንያቱም መውጣት ያለበት ነገር እስካልወጣ ድረስ አሁንም ቢሆን አትታረቀውም። በቃ እንደዚህ አይነት ሀሳብ እያሰቡ ስለሆነ ማለት ነው። ግን መጨረሻቸው ምን እንደሆነ እስኪ እናያለን። ችግር የለውም። በህግም መጠየቅ ካለብን እየጠየቅናቸው ነው። አሁን ደግሞ ያው አቤልንም ይቀጥላል ማለት ነው። መጠየቅ ግዴታው ነው። እሱም እንጠይቀዋለን። እስኪ አሁን ደግሞ ምን እንደሚሉ እንሰማቸዋለን። እየመጡ ነው እንግዲህ ያው ማሳሰርም ካለብን እስከ ማሳሰር ደረጃ ሁላ እንደርሳለን። እኛ ትግስታችን አልቋል። ከዚህ በላይ የምንታገስበት ምንም አይነት ምክንያት ሊኖር አይችልም። ካያችሁ በውስጥ የምታወሩን ሰዎች አላችሁ። ለምንድን ነው ይቅርታውን የማይቀበለው ምናምን ስትሉን ነበረ። ይቅርተዋ የማይቀበልበት ምክንያት ይሄ ነው። ያው እያያችሁ ነው። ለምንድን ነው ይቅርታ የማይቀበለው ለምንድን ነው ትላላችሁ? ግን እሱ እሷ ምንድን ያለችው ዞሮ ዛሬ ይቅርታ ባደርግላት ነገ ተመልሶ ያው ነው እያለች ያለችው ስለዚህ፣ በእሱን ደግሞ ማየት ትችላላችሁ። እነሱ መጥተዋል መሰለኝ ሰላም። እንኳን ደስ ያለህ። ዛሬ በስልህ የተገኘ ካንተ ለዚህ ነው የመጣሁት። አይ ለዚህ ሳይሆን በስልህ ታገኘን ብለን ነው። ቴክስት አትመልስም፣ ሲደወልልህ አታነሳም። በሰላም ነው። እኔ አዲስ ቁጥር አላነሳም አዲስም ስልክ ቁጥርም ደግሞ ቴክስት ከተላከ አላነሳም። እሱ ማንም ሰው ያውቃል። ለዛ ነው የእኛ አዲስ ቁጥር ነው እናንተ ብትሆኑ ያስቀመጠ ነበር ወይ ደግሞ እገኝ ነበር ከሌላ ሰው። ያው በአንድ ስልክ ብቻ አይደለም በብዙም ስልክ ሞክረንልሃል። በቃ ብዙ አማራጮችን ተጠቅመናል። ምንም ልናገኝ አልቻለሁ። አሁንም እዩን በግድ እንትን ብለን ነው እሱ ሁላ እንዲያገናኘን ያደረገ ማለት ነው። እሺ በሰላም ነው የፈለጋችሁ? በሰላም ነው አሁን የፈለግን። ምንድነው ባለፈው የሰራኸው ቪዲዮም አይተነዋል። እና በሰሙን የተሰራው ቪዲዮ እያየን ነው። ባለፈ የሰራው ቪዲዮ እያየን ነው። እና ምን እየሆናችሁ ነው? ምንስ እያደረጋችሁ ነው? በተለይ አንተ ገብቷል። ሩታ የሚገባት ይሄ ነው? ምላሽክ ይሄ ነው ለሩታ? ትናንትና በእጇ በልተ በጇ ጠጥተ ቤቷ እንደፈለግ ከሆነ ትላንት የነበርከው ማንነት አሁን ማሳየት ለምንድን ያውቃት? ትናንትና ነው አይደል ሄርሜላ የምታውቃት? ለምንድን ነው ሁሉ ነገር እያደረጋችሁ ያላችሁት ማለት እኔ በጣም የማከብርሽ ከዚህ በፊትም ተገናኝተናል። አንዳንድ ነገሮች ግን ደግሞ አንቺ ሲመስለኝ ለሩታ ብቻ ነው እየወገንሽ ያለሽ ነው እየመሰለኝ ያለው ማለት ነው። ማለት አብርሃም ጉዳቱን ምን እያሳለፈ እንደሆነ ማንም የተረዳዋል አልመሰለኝም። ምክንያቱም እኔ ከሱ ጋር ሆኜ ብዙ ነገር እያሳለፍኩ ያለበት ታይም ነው። መኪና ውስጥ እያለቀሰ ብዙ ነገር እያሳለፈ ያለ ልጅ ነው። ምን ሆነ ነው ስለው ያው ምንም አይደለም ምናምን እያለኝ እያሳለፈ ያለ ልጅ ነው። ስለዚህ ቀርባችሁ እስካላወራችሁ ድረስ እስካሁን ብዙ ነገር እያደረገ ነው፣ ግን ደግሞ እሱ ሳይሆን እየገፋ ያለው እየተገፋ ነው ያለበት ታይም ነው። እየተገፋም ቢኖር እኮ አቤል አንተ የሚመለከት ጉዳይ አይደለም። ሁለቱን ጉዳይ ነው ነው። ልክ ነሽ። በትጋር መሃል እኔ ገብቼ ማለም ይሁንሽ። ከዚህ በፊት እንደምታዩ ከሩታ አጠገብ ነበርኩ ከአብርሃምም ከኤፍሬምም እስከመጣለ ድረስ ከቤት ልትወጣ ስትል ተከራክር ያለው አቶጪም እዚሁ ነገሮች ይስተካከላሉ ብዬ የዛኔ፣ ግን ማንም ያዳመጠኝ የለም። በአብርሽ ምክንያት ነው ሩታን ማቃት፣ በቃ በኤፍሬም ምክንያት ነው ሩታን ማቃት። ግን ለሩታ ስል ምንም በማያገባኝ ገብቼ ነገሮች ሲበጣበጡ ከእሱ አጠገብ ነበርኩ። ግን ደግሞ አሁን ላይ ብዙ ነገር እሱ እየተጨኮነ ስለሆነ ብዙ እየተጎዳ ስለሆነ እንደ ጓደኛ እኔ ከምን እንዳነሳኝ እኔ ነኝ የማውቀው። ማንም ባልነበረኝ ሰዓት ብዙ በተጎዳውበት ሰዓት አጠገብ የነበረ ሰው ነው እና እሱ ደግሞ እንደዚህ አይነት ጉዳይ ላይ ሲገባ ዝም ልል አልችልም። እንዲ አብርሃም ብቻ እኮ አደለም አጠገቢ የነበረው ሩታም እኮ ነበረ። ነች እኮ እኔ አጠገቢ አልነበረችም። ደግሞ አንተ በእንደዚህ አደለም። መምጣት ያለብን ትላንትና ነው ሄርሜላ፣ ለምታውቃት ለምታቃት አልተጎዳም፣ አይደለም እናውቃለን። ግን መውጣት ያለበት ነገር ወጥቶ መተው ያለበት ነገር ትቶ እኮ ሩታም ቢያላለችው ከዚህ በፊት ብዙ ነገር ሞክሮ አልገኘ አልሞከረም እያልሽ ነው? እንደሞከረ እኮ አውቃለሁ። እኔም ግን በዛ የእናንተ በጣም በዛ እንዴ፣ እንደዚህ ነው የምታስበው? አቤል፣ እስከ መቼ ድረስ ነው እንደዚህ እየሆናችሁ የምትቀጥሉት? እስከ መቼ? እስቲ እሺ፣ የእሷስ ጉዳት አይታየህም? አንተ አብራም ጉዳት ታየህ አይደል? የእሷስ ጉዳት ማን ነው የሚታየው? አራት ናችሁ እኮ በዛ። የእሷ ጉዳት እኮ ገብቶኝ ታይቶኝ፣ ከሷ ጋር ብዙ ነገር አሳልፌያለው። እኔ ነኝ የማውቀው። በቃ ብዙ ነገር እኔ ስለማውቅ የኔ ነገር ደግሞ ማንም ሊረዳ አይችልም። በቃ ያሳለፍኩት ነገር እኔ ነኝ የማውቀው። ገኒ ምን እያላችሁ እንደሆነ አላውቅም። አቤ ላይ ምናልባት ከአብርሃም አጠገብ ስለሆንኩ እንደዚህ የምትሆኑት ወይ ደግሞ እኔም ሁሉም ሰው የሚወቅሰኝ ከአብርሃም አጠገብ ስለሆንኩ ከአብርሃም ማጠገብ ላሉ ይችላል። ስሜት እሷ የፈለገች አንደኛ ነገር ምንድነው ስላለው ነገር ላውራውና ልጠይቀው ፈልጋለው ብላ ስላለችኝ ነው እዚህ ድረስ ይዤ የሚመጣው የሆነ ሌላ ቅር የሚል ነገር ስሜት እንዳይሰማ ገብቷል እሷ በቃ ለሩታ ቤተሰቡ እስከሆነች ድረስ በእሷ በኩል ያለውን ክፍተቶች በሙሉ ልትዘጋና ልትሸፍን ትፈልጋለች። ገብቶሃል? አንተ ደግሞ በዚህ ልክ የሆነ እንትን ብለህ ስሜታዊ እንድትሆን አያስፈልግም። ጠይቅህ ያለውን ነገር መመለስ መጠየቅ፣ ግን ደግሞ ማለት በተቃራኒ በኩል ነው እየጠየቀችኝ ያለው። ታውቃለች ሌላ አይነት ነገር ወይ ደግሞ እኔ በጣም ጥፋት እንዳጠፋው ከመጀመሪያው ጀምሮ። ገን ተመልከች፣ የእነሱን ትዳር መፋታት አሁን ሰው ሁሉ በእኔ ወይ በአንዳንድ ሰዎች ነው እያደረገ ያለው ከመጀመሪያው ጀምሮ ወንድሞቹ አሉ ከዛ በፊት እነ መቅደስ አሉ እነ ነጻነት አሉ ብዙ ነገር የተፈጠረው ሰው ሁሉ እኔ ላይ ነው እያደረገ ግን ደግሞ ከዛ በፊት ስለ እነ ነጻነት ስለ መቅዲስ ስለ አንዳንድ ስለ እነ ኖቤል ስለ ልጁ ምናምን መከራከረው እኔ ነበርኩ ማለት አንተም ጋር ምን አለ ብሎ መጠየቅ ትልቅ ነገር ነው እኔ አሁን እንደዛ ብሎ የጠየቀኝ ሰው የለም እሱ እኮ መጀመሪያ የወራንበት ጉዳይ ነው አለፈ ያ ጉዳይ ማለት ነው አልፎ አሁን ላይ ግን እየተፈጠረ ያለው በአዲስ ታሪክ ነው ገብቷል ያንን ነገር ተውኖ አለፍ ነው

እየመጣ ያለው ጉዳይ ስለ ሄርሜላ ጉዳይ ነው። ሄርሜላ እናንተ አይደላችሁ ያመጣችሁ? ሄርሜላ አይደለም ፌደራሩ መፍረስ። ሄርሜላ አይደለም ናት፣ ናት። አቤላ አይደለች ማለት አትችልም። አሁን እኮ ነገሮች ላይ ወደ መስተካከል እየመጡ ነው። እናንተ በምታደርጉት ነገር ነው፣ ይሄው ሁለቱ ጋፕ እየፈጠሩት ያሉት። እሷ እዚህ ደረጃ ድረስ፣ ለምሳሌ እሷ ስትመጣ አድናቂ ነኝ ብላ ነው መጣችሁ። ዛሬ ላይ ግን ተቀይራ እስከ አፍቃሪ ደረጃ ድረስ ደርሰዋል። ይሄ ሁሉ የደረሰው እኮ በእናንተ ምክንያት ነው። እች ልጅ ባትኖር፣ አሁን እኮ እነሱ ተስማምተው አብረው ህይወታቸውን መቀጠል ይችላሉ። አቤላ ብዙ ነገር እያስወጣች ነበረ አፍትሽ ማለት ከመሀላቸው እንድትወጡም እያደረገ ነበረ አብርሽ በሩታ ፊት ማለት ነው። ግን ደግሞ እሱን ልትረዳ አልቻለችም። እሷም እኳ ቤላ፣ አሁን ላይ እኮ እያጋጫቸው ያለው ነገር የሄርሜላ ሜላ ነገር ነው። እሷ ይቅርታ አልቀበልም ያለችው ለምንድን ነው? ዞሮ እኮ እሷ ህይወት ላይ ስላለች ነው። ሄር ሜላ ከህይወት ሚስት ማለት ጥበበኛ ነች። ባሏን ሰብስባ ስትይዝ የትኛውም ነገር ማራቅ ትችላለች። እሺ፣ በአንተ ቢደርስብህ ይሄ ነገር አንተ እንደዛ ታደርጋለህ። እህቴ ላይ እንዲደርስ የማልፈልገው ነገር ነው። ይኸውልህ ሩታ እያረገች ያለች እሺ ያለችው ነገር ልክ ነው። ልትለይ ነው። አይ ለሷ ልክም ባትሆን ማለት ነው ግን ደግሞ ነገሮች ወደ መስተካከል በሚመጡበት ሰዓት እናንተ ሌላ ነገር እየጨመራችሁ ነው። እናንተ ትሰማችሁ። ለምሳሌ አንተ መስማት መስማት ያለ መስማቱ ተወዚ ይችላል። ለምሳሌ አንተ አሁን ፍቅሯ እንድትገልጽለ ብዙ ስትሞክር የነበርከው አንተ ነህ። አረ ይሄ ሁሉ ነገር ከምታደርግ እሱ ባለ ትዳር ነው። ካንቺ ጋር ፍቅር ምናምን ብላ ሁኔታዎችን ለማሳደር ለምናት ነው። ብቻኛ ስለሆነ ነው ገብቷል። አሁን ብቻኛ ስለሆነ ነው። በቃ ብቻኛ አይደለም። እንዴት ነው ብቻኛ? ብቻኛ ማን እኔ? ልጅ አባት እኮ ነው እኮ የተቀደደ አንተ አሁን ደስ ብሎሀል? ነው ከሩታ ጋር ያለውን ነገር ጋር ፈጥረው እ አሁን ከሩታ ጋር ተለያይቶ ከሄርሜላ ጋር እንዲሆን ያንተ ፍላጎት ያ ማለት እኮ ነው። አንተ እያደረግህ ያለው ነገር እኮ እሱ ነው። ፍቅሯን እንድትገልጽለት እንትኖችን አዘጋጅታችሁ ምናምን ከእሷ ጋር አደረግም እኮ እንደዚህ ያ አቤላ ነገም በእኔ የሚባል ነገር አለ። አንተ ነገ እኮ አንተ ላይ ሊደርስ የሚችል ነገር ነው። ሰው ጥሩም ሰራ መጥፎም ሰራ ነገ የሰራውን ነው የሚያገኘው። ስለዚህ እናንተ ባለትዳር ናቸው ታውቃላችሁ። መሀል ላይ ግጭት አለ የለም ማለት አይደለም። ሰው ሆኖ ማይሳሳት የለም። ትጋጭ አለ። እኔ አሁን ለሩታ መወገን ፈልጌ አይደለም፣ ግን እስከዚህ ደረጃ ድረስ እንዲደርስ እያደረጋችሁት ያላችሁት እናንተ ናችሁ። ለሩታ እየወገንክ ነው። እየወገን አይደለም ብለን ነው ገብተዋል ብዙ ነገር ለመምከር ትሞክር ነበር። ብዙ ነገር ኢግኖር እያደረገችው ነው እየገፋችው ነው እየገፋችው ያለችው እኮ አቤላ፣ እናንተ በምታሳዩት ነገር ነው። እቺ ልጅ አፈቅረዋለች። እሺ አቤላ፣ እኔን ስማኝ። ትዳር ውስጥ አብርሃም ነው እንጂ እኛ ነን ያለ ነው። ግን ነገሮችን እየፈጠራችሁ እኮ ያላችሁት እናንተ። እዛ ቀን ራሱ ስታደርጉት የነበረው ነገር እኮ ትክክል አይደለም። ኬክ አዘጋጅታችሁን ልጁን እስከ መዳር፣ ፍቅረኛ አለው ባለ ትዳር ነው፣ እስከ መዳር ድረስ እኮ ነው የቀራችሁ። በቃ ትዳር ማለት እየተገፋ ትዳር ነው። አዎ ያንተ ትዳር አይደለም። ትዳር ላይ እኮ መጋጭ ነው ትዳር ላይ እኮ መጋጨት ማይጠፋ ነገር ነው። ግን እናንተ እያደረጋችሁ ያላችሁት ምንድን ነው? አንዴ 3 እንደማጣፋ አይደለም። እዩ እዩ፣ አንተም እኮ እያደረግክ ያለው ነገር ትክክል አይደለም። አንተም በቦታው ነበርክ፣ ቢያንስ አንተ እንኳን ከነሱ ተሽለህ እያደረግኩት ያለው ነገር ትክክል እንዳልሆነ አትናገር። ለጸብ አይደለም ነው ብለኛል። አዎ ልክ ነህ። ስለዚህ ከመጣ በኋላ መናገር ካለ በመናገር ነው ነገርኩ ጻም ቀራሽ ነገርኩ እንት ነገር እኔ ለጸብ አይደለም። አሁንም እሱ ነው የፈለግኩት ግን የሚናገረው ነገር እያየ ሆኖ አይደለ አሁንም ቢሆን እኮ ማለት ነው አሁንም ቢሆን እያለ ያለውን ነገር ያው ቢያንስ ነበርከ አንተ በቦታው አይደል ልጅ እሱን ቶ እነሱ እንኳን ካጠፉ አንተ ነገሮችን ተገንዝብ። አንተ ማስተካከል የለብህም ነበርክ፣ በቦታው አንተም ከነሱ እኩል እያከበርክ ነበር። እኔ እንደዚህ ነው እንደዚህ ነው ብዬ እኔ ስለነበርኩበት ጉዳይ ለምን እንደሄድኩ እንጂ አንዳንዱ ነገር ማስረዳት አይጠበቅብኝም፣ አይጠበቅብህም። ግን የፈለገ ቢሆን ደግሞ ያ ነገር ትክክል እንዳልሆነ ልቦና ያውቀዋል። አረ ትክክል ያልሆነ ነገር ባለትዳር ሆኖ እሱ ፍቅሯን እንድትገልጽለት ኬክ አዘጋጅታችሁ ልድሩት ነው ልጁን? ይሄ እኮ ነው የቀራችሁ። በቃ የሆነ ነገር አዘጋጅታችሁ ምናምን በቃ ልጁን አኔ አልተረዳሁም ነገር ስላለ አሁን አኔ እንደዚህ ነው እንደዚህ፣ አብርሃም ጋር አውለው። እኔ ያብርሃምን አዋወል አውለ ደስ ይለኛል፣ አውለ ደስ ይለኛል። ከዛ የሚሰማውን ስሜት ከዛ በኋላ በኔ ደስ ይለኛል። እኔ ነገርኩ፣ እናንተ ባትኖሩ ሲጀምር ልጁ እዚህ ደረጃ ራስ አይደርስ። ነገሮችን እያበላሹበት ያላችሁ እናንተ ናችሁ። ልንኖር አንችልም እኛ ኖር ነው ማለት ነው፣ ግን ደግሞ ያበላሹት ያላችሁት እናንተ ናችሁ። አቤላ ነው ያለው ትልቅ ሰው አለ ገብቶሃል። ግን የእኔ አከብድሻለሁ እየሸርኩ ከመጀመሪያው ጀምሮ በጣም ነው ያከብድሽ። እኔ ጠሯቸው ሁለታችሁ እንድትጨቃጨቁ ብያለሁ። አፍትሽ እየተረዳኝ ያለው ማለት ነው ለሩታ ማላስብ ወይ ደግሞ በጣም ምጠላት ምናምን። አንተ ደግሞ ግን ለሩት አስበህ አብርሃምን እንደምታስብ ነው አይነት አይደለም እያልክ ያለው አቤላ፣ ብታስብላት ኖሮ እኮ ማለት ነው አንተ ዛሬ ላይ ሄርሜላ ፍቅረኛ ፍቅሩን እስከ መግለጥ ደረጃ የሆን ነገር አዘጋጅታችሁ አትመጡም ነበር፣ አስበህላት ቢሆን ሁለታቸው እኮ አሁን ያለው ትንሽ ነገር ነው ሁለታቸው ላይ ያለው እየተፈጠረ ያለው ነገር ግን በእናንተ ምክንያት ጉዳዩ እየባሰ ነው እየሄደ ያለው እንዴ፣ አቤላ፣ ምን እየሆናችሁ ነው እናንተ? ትዳሩ እንዲፈርስ ትፈልጋላችሁ ነው? እሱ ነው ፍላጎታችሁ ስኔት ያዩ ነው ወይስ፣ እያንዳንዱ ሰው ወጥቶ መልስ መስጠት አለበት ነው ለናንተ? እኔኮ ማንኛውም ሰው ቢመልስ ማንኛውም ሰው ምንም ቢያወራ ምንም አይመስለኝም። ገኒ ገብቶሻል። ምክንያቱም እኔ ማድረግ ያለብኝን ነገር እያደረግኩ ነው ያለው። እያደረከ አይደለም፣ አይብላ እያደረከ አይደለም፣ እያደረከ ያለው አይታላደር ይሁን። ዘጠና ዘጠኝ ፐርሰንቱ ጥሩ ነገር ብትሰራ አንድ መጥፎ ነገር ብትሰራ፣ መጥፎ ነገር ደግሞ ዋጋ የሚያስከፍል መሆን የለበትም። መጥፎ ነገር ነገር ግን መጥፎ ነገሩ ሰው ዋጋ የሚያስከፍል ነው። ሰው ደርሚ በት ዝምን ያልከው አሁን ግን ሩታ ስትጎዳ ወይ ደግሞ የሆነ ነገር ስትል መተን አንድ ነው ማድረግ ያለበት ምንድነው? አንድ ነው

ከሱም ጋር ከምትቀያየም እኔ ከሀብትሽ ጋር ተቀጣ አይመኝም አላውቅም። እንደዚህ መጥፎ ነገርም ታ አውርቼም አላውቅም። ልታወሪኝ ከፈለግሽ ማለት ጥፋትም ካለብኝ ቁጭ ብለሽ በጠረጴዛ ዙሪያ እንድታወሪኝ ነው ፈልገው እንደዚህ አገኘሁት ነገር በቃ አሁን እንደዚህ ማውራት አያስፈልገኝም። ገብቶሃል። አሁን አብሮሽ ባለፈ ድንገት ወደ ቤት ስሄድ አገኘሁት። ማውራት ያለብኝን በውስጥ አውርተን ተለያየን። ገብቶሃል። ከአንተ ጋር ማውራትም ማግኘትም አልቻልኩኝም። እኔ በእህቴ ሩታ ከመጣ ከዚህም በላይ እስከ ማሳሰር ደረጃ ሁላ ሊሄድ ይችላል። አንተ ብቻ አይደለም በአንተ ዙሪያ ያላችሁ አንተም፣ ብሩኬም፣ ሁላችሁም እስከ ማሳሰር ደረጃ አሳስራለሁ። የሰው ትዳር እኮ ነው እያፈረስክ ያለው በትዳር ላይ ሌላ ትዳር ነው እንዲደረብ እያደረግከ ያለው። ስለዚህ ይሄ ማድረግ በሕግ ሊያስጠይቅ እንደሚችል ታውቃለህ። አንተ ትንሽ ልጅ አይደለህም ስለ ሕግ በደንብ ታውቃለህ ብዬ አስባለሁ። ታውቃለህ። ስለዚህ በትዳር ላይ ደግሞ ሌላ ትዳር መደረብ ምን ያህል ዋጋ ላይ ያስከፍል እንደሚችል ታውቃለህ። እያደረግክ ያለው ደግሞ አቤላ ያንን ነገር ነው። አንተ እያደረግክ ያለው ሩታ ተለያይቶ አንተ ሄርሜላ ና እንድታወራ ላውራ አትፍቀዳ። እኔም ላውራ እንደዚህ ስላደረኩ ሰው አብርሃም ከሰው ጋር ስላስተዋወቁት የሚያስረኝ ህግ ካለ ይስረኝ። ያስረሃል ነው። በደንብ ነው የምትታሰረው አንተ ብቻ አይደለህም፣ አንተ ብቻ አይደለህም፣ ቡሩኬንም አንተንም ሁለታችሁንም ይደርሳል። የሰው ትዳር እኮ ነው እየበተነ ያለው፣ በትዳር ላይ እኮ ሌላ ትዳር ነው እየደረበ ያለው። እዩ፣ በደንብ ነው የሚያስደርሰው። ከዚህ በላይ ከዚህ በላይ ሊያስቀጣም ይችላል። ነገር ቢኖር ራሱ ከዛ በላይ እንደምትገላታ ታውቃለህ ግን ልንገላታ እኔ በእህቴ በእህቴ ሩታ ጉዳይ ማለት ነው። አይደለም ስራ ፈትቼ ምንም አድርጌ ልንገላታ። እሷ እየተሰቃየችው ያለችው ስቃይ እናንተ እያያችሁ አይደለም። እናንተ የሚታያችሁ እዛ ጋር አብርሃም እየሆነ ያለው ነገር፣ ሩታ ቤት ላይ ሆና ምትሰቃየውን ስቃይ እናንተ አላያችሁም። በቃ እሺ፣ እሱ እያየ ነው ነው። አንተ ስለ ሩታ ምትጨነቅ የምታዘን ከሆነ እኔም ስለ አብርሃም እና ስለ አብርሃም ይመለከተኛል፣ ስለ አብርሃም መከፋት ይመለከተኛል። አሳስርሃለሁ ብለህ ነው እሺ፣ አሳስርሃለሁ። አንተን ብቻ አይደለም፣ አንተን ብቻ አይደለም፣ አንተንም ብሩኬንም ነው ማዛሰራችሁ በቃ እኔ እናንተ አሁን ሌላ ነገር ውስጥ አንግባ፣ ሌላ ነገር ውስጥ እንድገባም አልፈልግም። ገኒ እኔ ማውራት ከፈለግሽ ነው። እኔ በፍቅር ነበር እንድናወራ የጠራሁት እንጂ እንደዚህ ንትርክ፣ ጭቅጭቅ እንድትፈጥሩ አይደለም። እኔ አክብርሻለሁ፣ አክብሪሽ፣ የትኛውም ነገር ተቀብዬሽ እሰማሻለሁ። ግን ደግሞ አሁን ምንም ማድረግ ስለማልችል ምንም፣ እዩ በጣም አመሰግናለሁ።

እሱም ወጣት ነው ያስኬዳል። እዩ በደምብ ነው የሚያስኬደው። ከዚህ በላይ ሕግ ደረጃ ሊያደርስ የሚችል ምንም ነገር የለም። እሷም እኮ አላወራችም እንጂ እኔ ስሜት ነው እየተሰማት ያለችው። እዩ እንዳትመክርም እዩ፣ ይሄ ልጅ ተመክሯል። በጣም ብዙ ጊዜ እኛ ለፍልፈናል። እኛ እኮ ሳናገኘው ለየብቻ በጣም ብዙ ጊዜ ቪዲዮ ሰርተናል። የሚገባው ቢሆን ከዚያ በፊት ያቆም ነበር። ይሄ ልጅ አሁን እዩ፣ እኔ አሁንም አንተን አክብሬ አንተን አክብሬ እናቴ መኖሯ ነው እንጂ እኔ በእርግጠኝነት ምነግር ብቻ ቢመጣ እንጣላለን። እያደረገ ያለው ነገር ምንም ትክክል አይደለም። ልናገረው እንኳን ስሞክር አይታዋል እኮ ምክንያቱም ደግሞ በደንብ እየሰማኸዋል ነበረ እኮ። በቃ እሱ ምንም ጸባይ የሚወድለት አይደለም። እንዴት እንደማሳስረው ደግሞ አንተም ሁላችንም የምናየው ነገር የሆነ እሱ ጸባይ የሚወድለት አይነሱ አይደለም። እና እዩ በጣም ይቅርታ በጣም